አንተ ሲግማ ነህ? ሲግማ ወንድ ነኝስ ብለህ ታስባለህ? አብዛኞቻችሁ ስለ ሲግማነት እና ስለ ሲግማ ወንድ የተሳሳተ ግንዛቤ የተሳሳተ ዕውቀት ነው ያላችሁ። ይህም የሆነው በፌክ ሲግማዎች አማካኝነት ነው። በቲክቶክ ላይ አይታችሁ ይሆናል። እኔ ሲግማ ነኝ፣ እኔ ሲግማ ወንድ ነኝ እያሉ ጣታቸውን እንደ ጃኖ ገጥመው ሴቶችን ዝግ እያደረጉ እየተሳደቡ በተደጋጋሚ ሲግማ ነኝ እያሉ ሲፎክሩ ተመልክታችኋል። እነሱ ሲግማ ወንድ ሆነው አይምሰላችሁ። እነሱ የሰዎችን ትኩረት ለማግኘት ብቻ ነው የሲግማን ስም እንደ ሽፋን የተጠቀሙት። እነሱ እንደ ሌሎቹ ተራ ሰዎች ናቸው። ምንም የተለየ ነገርም ሆነ ሲግማ የሚያስብላቸው ምንም ነገር የለም። ትክክለኛው ሲግማ ጋር ስንመጣ ግን እሱ እንደነዚህ ፌክ ካራክተሮች እኔ ሲግማ ነኝ እያለ አያወራም። እሱ ሲግማ መሆኑን ያሳየናል እንጂ። ሲግማዎች ካርዝማ የሚባሉ ሰዎች ናቸው። በሰዎች ይከበራል፣ ይወደዳል በሴቶች አይን ይመረጣል። ሲግማዎች አሸናፊዎች ናቸው። ሲግማዎች የተለዩና ሚስጥራዊ ሰዎች ናቸው። በዛሬ ቆይታችን ሲግማዎች ምን አይነት ባህሪ እንዳላቸውና እንዴት ሲግማ እንደምትሆን በደንብ እንመለከታለን። ለቻናሉ አዲስ ሆናችሁ የሰብስክራይብ እና የደወል ምልክቱን ተጫኑ። ቪዲዮ ብዙሃን ጋር ሊደርስ የላይክ በተን ሆና አንዴ ተጫኑት። እንኳን ወደ እውነተኛው ዓለም በሰላም መጣችሁ። አንደኛ፣ ሲግማዎች ብቸኞቹ አልፎች ናቸው። አልፋ ወንዶች ያላቸው ኳሊቲ በሙሉ ሲግማ ወንዶች ያላቸው ነው። ከእነሱ የሚለዩት ሲግማዎች በመንጋ ከሚቆሙ ይልቅ ብቻቸውን መሆን ብቻቸውን መቆም ዘ ለሚመርጡ ነው። የአልፋ ወንዶችን ተከታዮች ከእነሱ ዘወር ብታደርጉ አልፋ መሆናቸው ይቀራል። ነገር ግን የሲግማ ወንዶችን ተከታዮች ከእነሱ ዘወር ብታደርጉ ስቲል ሲግማ ናቸው። ሲግማ ወንዶች ማንነታቸው በሌሎች ሰዎች ላይ የተመሰረተ አይደለም። በሌሎች ሰዎች ላይ በሌሎች ሰዎች ሀሳብ እና እምነት ላይ የተመሰረተ አይደለም። የማንነታቸው መሰረት እራሳቸው ናቸው። አልፎ ወንዶች ያላቸው ባህሪ እነሱ ጋርም አለ። መምራት ይችላሉ። ጠንካራ ሰውነት፣ ጠንካራ ስብዕና አላቸው። አንድ ለአንድ ውድድር ላይ ስንመጣ ግን አንዳንዴ እኩል የሚሆንበት ጊዜ አለ። አብዛኛውን ጊዜ ግን ዚግማዎች ይበልጣሉ። ለዚህም ምሳሌ የሚሆን ሳምሶን ነው። ሶምሶን ብቻውን ከአንድ ሀገር ሰራዊት ጋር ተፋልሞ አሸንፎ ነበር። ሳምሶንና የፍልስጤም ንጉስ በኃይልና በጥንካሬ ይመጣጠናል። ልዩነታቸው የፍልስጤሙ ንጉስ ኃይሉ ሰራዊቱ ላይ የተመሠረተ ነው። የሳምሶን ጥንካሬው ግን ራሱ ሳምሶን ነበር። ሲግማዎች በአጠቃላይ አልፋ ያላቸውን ባህሪ በሙሉ አላቸው። እንደነሱ መምራት ይችላል። የእነሱ ጥንካሬያቸው ግን መንጋቸው ሳይሆን ራሳቸው ናቸው። ሲግማ ወንድ መሆን የምታስብ ከሆነ ያለ ምሕረት ራስህን ልትለውጥ ይገባል። ጥንካሬን በሌሎች ሰዎች ላይ ማድረግ የለብን። ጥንካሬን መጀመሪያ በራስ ላይ ማድረግ አለብን። መጀመሪያ ራስ በሁለት እግር ከዛ ካንተ በኋላ እንዲቆሙ ታደርጋችኋለን። ንጉስ ጠንካራ የሚያስብለው የሰራዊቱ ጥንካሬ አይደለም ራሱ ንጉስነቱ ነው እንጂ። ሁለተኛ ሲግማዎች ለየት ያሉ ሰዎች ናቸው። በወንዶች ሀያራርኪ ውስጥ አልፋ፣ ቤታ እና ጋማ ወንዶች በአንድ ምድብ ውስጥ ሆነው እናገኛቸዋለን። ሲግማ ወንዶች ግን በዚህ ምድብ ውስጥ የሉበት። እነሱ ከምድቡ ውጪ ናቸው፣ ከማህበረሰቡ ውጪ ናቸው፣ የተለዩ ሰዎች ናቸው። ሲግማ ሲባል ዝምተኛ ሰው ብቻ አጠብቁ የተለያዩ የሲግማ አይነቶች አሉ። ቀለኛ ሲግማ ወንዶች አሉ። በጣም ብልህ የሆኑ ሲግማዎች አሉ። አይበገሬ ሲግማዎች አሉ እና ደግሞ ሲግማ የማይመስሉ ሲግማዎች አሉ። ሁሉም ግን አንድ የሚያደርጋቸው ነገር ከማህበረሰቡ ለየት ያሉ ሰዎች ናቸው። አመለካከታቸው ከተራው ማህበረሰብ ወጣ ያለ ነው። በሌሎች ሰዎች መነጽር አለምን አይመለከት በራሳቸው አይን ይመለከቷታል እንጂ ሲግማ ለመሆን የምትፈልግ የራስ የሆነን መንገድ መከተል ይኖርብሃል። አንተ የተፈጠርከው ሌሎችን ለመምሰል አይደለም፣ ራስህን ለመምሰል ነው የተፈጠርከው፣ የራስህን መንገድ ለመከተል የተፈጠርከው። ስለዚህ ሌሎችን መምሰልህን አቁምና ሲግማ ሁን። ሦስተኛ ሲግማዎች ስማርት ናቸው። የትኛውንም የሲግማ ካራክተር ያለበትን ፊልም ተመልከቱ። ስማርት ያልሆነ የሲግማ ካራክተር የትም አታገኙም። ሁሉም ሲግማዎች ብልህና አስተዋይ ናቸው። ፊልም ላይ ብቻ አይደለም እውነተኛው ዓለም ላይ ቢሆን ሲግማዎች ብልህ ናቸው። ብልህ የሚያደረጋቸው ነገር ሁሌም ቢሆን ለመማር መዘጋጀታቸው ነበር። ከማንምና ከምንም የሆነ የሚማሩት ነገር አላቸው። የሆነ የሚማሩት ነገር ስላላቸው ነው። ደደብ የሆነ የሲግማ ካራክተር የት ማድረግ፣ ሁሉም ብልህና አስተዋይ ናቸው። አንተም ብልህና አስተዋይ እንደ ሲግማው መሆን የምትፈልግ ከሆነ ለራስ ምንም እንደማታቅ ንገረውና ከሁሉም ነገር መማርህን ጀምር። ገንዘብ ማግኘት ትፈልጋለህ? ጥሩ ገንዘብ ምን እንደሆነና እንዴት እንደሚገኝ መርምር፣ ተማር፣ ተመራመር፣ ከሌሎች ሰዎች ጠይቅ። ያኔ መልሱን ታገኘዋለህ። የምትፈልገው ነገር ይኖራል። እሱን ለማግኘት አይምሮህን ባዶ አድርግ። ምን እንደሆነ አጥንተህ እወቅ፣ ከዛ አገኘው። ብዙ ስትማር ብዙ ነገር ታገኛለህ። ብዙ ስትማር አስተዋይና ብልህ ትሆናለህ። ብዙ ለመማር ደግሞ ካሰብክ ምንም እንደማታውቅ ለራስህ መንገር አለብህ። አራተኛ ሲግማዎች ብቸኛም ተግባቢም ሰዎች ናቸው። ሲግማዎች ብቸኞችም ሶሹ ብልም ናቸው። ከሰዎችም ከራሳቸውም ጋር ለመግባባት የሚቸገሩ አይነት ሰዎች አይደሉ። ምንም ጓደኛ ባለመያዝና ሰዎችን አለመቀራረብ አንተን ሲግማ አያስብልህ። ሲግማዎች ሶሹ ብል ናቸው፣ ከሰዎችም ጋር መግባባት ይችላሉ። አንተም ሶሻል ስኪልን ማሳደግ አለብህ። ከተለያዩ ሰዎች ጋር መጫወት፣ መግባባት ለአንተ በጣም ጠቃሚ ነው። እንዲሁም ብቻን ሆነ ከራስ ጋር መግባባት ለአንተም በጣም ወሳኝ ነገር ነው። ለሰዎች የምትሰጠውን ጊዜ እና ለራስህ የምትሰጠውን ጊዜ አመዛዝን። ታላላቅ ሰዎችን ተመልከት። እነ ታላቁ እስክንድርና እና ናፖሊዮን የመሳሰሉ ታላላቅ ሰዎችን ተመልከት። ከሰዎች ጋርም ይግባባሉ፣ ብቻቸውን በመሆንም ለራሳቸው ጊዜ በመስጠት ታላላቅ እቅዶችን ያወጣሉ። ብቸኛ መሆን ብቻ ምንም ጥቅም የለው፣ እንዲሁም ሶሼብል ብቻ መሆን ምንም ፋይዳ አይሰጥ። ስለዚህ ሁለቱንም ባላንስ አድርግ። ይህንን የሲግማ ባህሪ ይህን የሲግማ ባህሪ የራስ ባህሪ አድርግ። አምስተኛ ላይ መጨረሻው፣ ሲግማዎች ከፍተኛ ቦታ የሚሰጣቸው የወንድ አይነቶች ናቸው። ሲግማዎች በማህበረሰቡ ዘንድ ከፍተኛ ቦታ የሚሰጣቸው የወንድ አይነቶች ናቸው። በሌሎች ወንዶች ይከበራሉ። በማህበረሰቡ ዘንድ ተቀባይነት አላቸው። በሴቶች ይፈለጋሉ፣ ይከበራሉ። ይህ ከማህበረሰቡ የሚጎርፈው ከበሬታና ውዳሴ በቀላሉ የመጣ ነገር አይደለም፤ በደንብ የተሰራበት ነገር ነው እንጂ አንተም በሌሎች ሰዎች ከፍ ያለ ቦታ ማግኘት የምትሻ ነገር ማንነት ላይ መስራት ይኖርባል። ዋጋ ላይ ማተኮር አለብን። ዋጋ ምን ያህል ከባድ እንደሆነ ማሳየት አለብን። ኢንስታግራም ላይ ትኩረት ማድረግ አለብን። ገንዘብ ሜክ ማድረግ መቻል አለብን። የተቻለውን ሰው መሆን መቻል እንዲሁም የሚከበረውን ሰው ሆነ መገኘት አለብን። ራስህን እንደገና ፍጠር፣ ከእንደገና ገንባ። በእውቀቶች ራስህን አለ የአሸናፊ አመለካከት ይኖረ። ያኔ አንተ ሲግማ ትባላለ። የዛሬው ቪዲዮ ይህን ይመስላል። የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። አስተማሪና ህይወት ቀያሪ ትምህርቶች እንዲደርሳችሁ ከፈለጋችሁ የሰብስክራይብና የደውል ምልክቷን ይጫኑ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ። ማንነት ላይ መስራት ይኖርባል። ዋጋ ላይ ማጠኮር አለብን። ዋጋ ምን ያህል ከባድ እንደሆነ ማሳየት አለብን። ኢንስታግራም ላይ ትኩረት ማድረግ አለብን። ገንዘብ ሜክ ማድረግ መቻል አለብን። የተቻለውን ሰው መሆን መቻል እንዲሁም የሚከበረውን ሰው ሆነ መገኘት አለብን። ራስህን እንደገና ፍጠ እንደገና ገንባ በእውቀቶች ራስህን። የአሸናፊ አመለካከት ይኖረ፣ ያኔ አንተ ሲግማ ትባላለህ። የዛሬው ቪዲዮ ይህን ይመስላል። የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። አስተማሪና ህይወት ቀያሪ ትምህርቶች እንዲደርሳችሁ ከፈለጋችሁ የሰብስክራይብና የደውል ምልክቷን ይጫኑ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።